እምነቱ የሚያምር ነው። እምነቱ ፍትሃዊ ነው። ነገር ግን ኺላፍ የሚፈጥሩትና የተለያየ ጭቅጭቅ፣ አለመግባባት፣ ንትርክ የሚፈጠረው በሰው ልጆች ግንዛቤ ነው እንጂ እምነቱ የዛም ጊዜ በሰሃባ ዘመንም ያለው ዲን ዛሬም ላይ ያለው ዲን አንድ ነው። ዲኑ ምንም የሚቀየርበት ነገር የለም። ነገር ግን ከመከተል አንጻር ወይንም ደግሞ ሐዲስ ቁርአንን ከመረዳት አንጻር ወይንም በተለያዩ በግል ጥቅሞች እንዲሁም በተለያዩ ስሜታዊ አካሄዶች ብዙ ፍላፋት ሊፈጠር ይችላል። ይሄ ምንም አይደንቅም አይገርምም፣ ነው ነብዩ ዐለይሂ ሰላቱ ወሰላም የተናገሩት ጉዳይ ስለሆነ ማለት ነው። እና ጁሃላዎች ደግሞ መሀይማኖች እጃቸውን ያስገባሉ እዙ መካከል ከየት ወደ የት እንደሚያስኬዱ አያውቁትም። በእነሱ ስሜት ግንዛቤ ብቻ ነው የሚጓዙ። ነገር ግን እኛ መረዳት ያለብን ሀዲስ ቁርአንን በሰለፎች ወይንም በዚህ ኡማ ቀዳሚዎች በተላላቁ በታላላቆች ግንዛቤ ነው ማየት ያለብን፣ ዒልም ላይ መጠንከር ነው። በዚህም ነው ነቢዩ ዐለይሂ ሰላቱ ወሰላም አኺረት ዘመን ላይ ያው ዒልም እንደሚነሳ ተናግረዋል። የዛን ጊዜ ሃይማኖት በጣም ነገሩን እንደሚያቀውጡትና ብዙ ነገር እንደሚፈጠር ረሱል ዐለይሂ ሰላቱ ወሰላም ተናግረዋል። ያው ለማንኛውም የዛሬው ደርሳችን ዋሃዳዴ ነው። ይህም ው የነቢዩ ዐለይሂ ሰላቱ ወሰላም እምነታቸው ፊትለፊታችን አለ። ላ ኸይረ ምንም መልካም ነገር የለም ጀምር ያለው ጥራፍ ላ ደለ አልኡመተ ዐለይ ኡመታቸውን በሱ ላይ ቢጠቁሙ እንጂ። ላ ኸይረ አንድም ኸይር የለም። እላ ደለ አልኡመተ ህዝባቸውን ቢጠቁሙ ቢያመላክቱ እንጂ ዐለይ በዛ ኸይር ላይ ኡመታቸውን፣ ህዝባቸውን ቢጠቁሙ ቢያመላክቱ እንጂ መላክተኛው ወላ ሸር መጥፎም ነገር የለም። ለ ሐዘረ ሚንሁ ለ ሐዘረ ልኡመተ ማለት ነው ህዝባቸውን ቢያስጠነቅቁ እንጂ፣ ምንሁ ከዛ ከሸር ቢያስጠነቅቁ እንጂ። መላእክተኛው ነቢ ዓለይሂ ሰላቱ ሰላም ኸይር ነገር መልካም ነገር ሁኖ አጅር የሚያስገኝ ለኡመታቸው ጀነት የሚያጎናጽፍ ነገር ሁኖ ዝም ያሉት ነገር የለም። መጥፎ ነገር ሁኖ እመታቸውን የሚጎዳም ሆኖ ደግሞ ዝም ያሉት ነገር የለም ቢያስጠነቅቁ እንጂ፣ ያንኛውን ደግሞ ኸይሩን ቅስቀሳ ቢያደርጉበት እንጂ። ወላ ሸረ መጥፎም ነገር የለም ኢላ ሐዘራሃ ኡመታቸውን ቢያስጠነቅቁ እንጂ ምን ሆ ከዛ ከሸርከ አደጋ ማለት ነው። ነቢይ ዐለይሂ ሰላቱ ሰላም በጥቅሉ በንግግራቸው በተግባራቸው ወይም በእቅራራቸው ምን አድርገዋል? ኸይርን መታቸውን ጠቁመዋል፣ ሸርን ደግሞ አስጠንቅቀዋል። ረሱል ዐለይሂ ሰላቱ ወሰላም ማለት ነው።

ይሄ ነው ኸይር ማለት እንግዲህ፣ ይሄ ነው። ይህን ሁሉ ጥቆማ አድርገዋል ነቢዩ ዓለይሂ ሰላቱ ወሰላም። ቀስቅሰዋል በተለያየ ሐዲሳቸው ነቢዩ ዓለይሂ ሰላቱ ወሰላም በተግባራቸው፣ በንግግራቸው በእቅራራቸው ጥቆማ አድርገዋል። ኡማውን ቀስቅሰውታል አጅር እንዲያገኝ ማለት ነው። ወለኸይሩ መልካም ማለት፣ መልካም፣ መልካም ነገር፣ መልካም ስራ ማለት አለዚ። ደላ ዓለይሂ መላክተኛው ከቀሰቀሱትና ካመላከቱት መልካም ነገር፣ አተወሒድ አንደኛው ተወሒድ ነው። ወጀሚዑ ማ የሒቡሁ ላህ አላህ የሚወደውና ወየርባ እሱ የሚፈቅደው እሱ የሚወደው የሆነ ነገር ማለት ነው። ያ ነው መልካም ነገር። ወሸሩ መጥፎ ነገር አለ ሐዘረ ሚንሁ ከእሱ ያስጠነቀቁት፣ አደራ እንዳትፈጽሙት ብለው ያስጠነቀቁት መጥፎ ነገር ደግሞ አሽርኩ፣ ሽርክና ወጀሚዑማ የክረሁ ላህ አላህ የሚጠራው ወየእባሁ፣ እምቢ አልፈልገውም የሚለው ያ ነው ይላሉ። ያ ነው ሸር ማለት ይህን ሁሉ ነቢ ዓለይሂ ሰላቱ ሰላም ደግሞ አስጠንቅቀዋል ማለት ነው። መላክተኛው ነቢ ዓለይሂ ሰላቱ ወሰላም አስጠንቅቀዋል። ነገር ግን እዚሁ ውስጥ ይበላለጣል። ወለኸይሩ ኸይር ማለት አለዚ ደላ ለይህ መላክተኛው የመላከቱትና ቅስቀሳ ያደረጉበት በአተውሒድ አንደኛው ተውሂድ ነው። እናም ደግሞ ጀሚዑማ ባ ላ የር አላህ የሚፈቅደውና የሚወደው የሆነ ነገር ነው። እሱ ነው ኸይር ማለት መልካም ነገር ማለት። ይሄ ያንን ነቢ ዓለይሂ ሰላም ያሳዩትና ቅስቀሳ ያደረጉበት ማለት ነው። ነገር ግን ከኸይሩ ሁሉ ደግሞ አዕዘም ወልኸይር ወይም ደግሞ በጣም ኸይር የሆነው እና አዕዘም የሆነው ወተውሒድ ተውሒድ ነው። እንዲሁም ነቢዩ ዓለይሂ ሶላቱ ወሰላም በጣም ያስጠነቀቁት ከመጥፎዎች ሁሉ ትልቁ መጥፎ ደግሞ ምንድን ነው? ሽርክ ነው። እዚያው ግን ዝህ ቦታ ላይ ሲነገር አሁን መልካም ነገር መላክተኛው ከጠቆሙት መልካም ነገር አንደኛ ተውሒድ ነው። ሁለተኛው ጥቅሉ ነው የተነገረን

ኢለናሲ ካፋ ናስ ያለው ጅንንም እንስንም የሰውንም ልጅ የሚያካትት ነው ይላሉ። ወደ መላው የሰው ልጅ እንዲሁም ወደ ጅን አላህ ስብሃነ ወተዓላ በአጠቃላይ ነቢዩን ዐለይሂ ሰላቱ ወሰላም ልኳቸዋል። ወብተረበ አላህ ጀነገገ ደነገገ ጣዕተሁ የመላክተኛውን መታዘዝ ደንግጓል። በሁሉም ላይ በሰውም በጅንም ላይ አላህ ስብሃነ ወተዓላ መላክተኛውን ተቀበሉ ተከተሉ ትሽበሉት ብሏል። ወብተረበ ላ አላህ ደነገገ የግድ አደረገ ተ መላክተኛውን መታዘዝን ደነገገ። አላጀንዕስተቀለይ በሁለቱም ግዙፍ አለማት አልጂን ወል ኢንስ በሰውም ልጅ ሆነ ባጋንንስ ላይ አላህ ሱብሃነ ወተዓላ ምን አድርጓል? ደንግጓል፣ ግዳጅ አድርጓል። ምኑ ነው ግዳጅ የሆነ? መላክተኛውን ነቢ ዓለይሂ ወሰለም መታዘዝ። ቀውሉሁ ተዓላ፣ ለዚህ ማስረጃው ደግሞ ይሄ አላህ ንግግር ነው። መላክተኛው ወደ መላው የሰው ልጅ እንዲሁም ወደ ወደ መላ የሰው ልጅም ሆነ ወደ ጅኖች ለመላካቸው ይህ ነው። ቆል በላቸው መሐመድ ያ አዩሃና እናንተ የሰው ልጆች ወይ በላቸው ጅኖችም እንሶችም እኔ እኔ ሰው ልጅ ባይባል ምን ነው ሲያዩ የሰው ልጆች ሆይ ብለን የምንፈስረው ነገር ግን ናት የሚለው ምን ይጠቀልላል ብለናል። አዎ እንሱ ምን ከሰዎች የተወሰኑት ሰዎች ማለት ነው። ከሰው ልጅ የሆኑት ሰዎች ወንዶች ና ይባላል ማለት ነው ብለው ላይ

ለከሊ ዓረብእ ሳይሆን ነቢ ላ ለባህረሰላት ወይም ደግሞ ለመካከለኛው ምስራቅ ለዓረብ ትውልድ ሳይሆን የተላኩት መላክተኛው ነቢ ለ ላ ላም ብሎ ለሁሉም ለመላው የሰው ልጅ እንዲሁም ደግሞ ጅንን ጨምሮ ለትተቀለይነ የተላኩት ነቢ ላ ሰላም ልበላቸው የአዩሃና እናንተ የሰው ልጆች፣ እኒ እኔ ረሱሉላሂ የአላህ የአላ መላክተኛ ነኝ። ለይኩም ወደ ናንተ ጀሚዐን ወደ ሁላችሁም ሞርሰሎች ይላኩ ብሊሳኒ ቆሚ ላ ቆሚም ነበር ሊሳኒ ቆሚም ቆሚም በእምትኖቻቸው በህዝባቸው አንደረስ በህዝባቸው ቋንቋ ወደ ህዝባቸው የላኩ ነበር። ነቢ አለይሂ ሰላም ወደ መላዊ ሰው ልጅ ብሎም ወደ ጅን ጭምር ነው የተላኩት። ስለዚህ ያ አዩሀ ናስ ያለው ይገባል በሚለው በዚህኛው ቀውል ስንሄድ አናት የሚለው የሰው ልጅም ሆነ ጅንንም ሆነ እንደዚህ ብላ አናግራቸው እያለ ነው። አላህ Subhanahu ወታዓላ ማለት ነው። ገጽ ነው አይደል? እሺ፣ እስከዚህ ድረስ ተያዛችሁልኝ። ስሙ ባየ ማዳምጥ በኋላ ተርኪቡ ገብቷቸዋል። እሺ፣ ስሙ። እዚህ አንቀጽ ውስጥ መረጃ አለ። ነብይ አለይሂ ሰላተ ሰለም ወደ መላው የሰው ልጅ ለመላካቸው የላካቸውም አላህ Subhanahu ወታዓላ የምድር የሰማያት ባለቤት የሆነው ጌታ ነው።

ረሱል አነብይ ኦሚ አነ ተቢአ ሱንም ልንከተል አነ ከ ሰበቡን ሂዳያ ለእኛ ቅንነት ነቢ ዐለይሂ ሰላም ምንድን ናቸው? ሰበብና መተናየት ናቸው። ሂዳየቱል ኢርሻድ ለቅንነታችን ለመመራታችንም እንደዚሁ ሂዳየቱ ተውፊቅ ለመገጠም ነቢ ዐለይሂ ሰላም መስመራችን ናቸው። ዐለይሂ ሰላም ረሱሉን ኢላ ጀሚዕ ተቀለይ ወደ ሁለቱም ብዙ ዓለማት የተላኩ ናቸው። ለሰው ልጅና ለጋንም ማለት ነው ወስሙ ቢዛሊካ ተቀለይን ለምንተባሉ ሁለት ግዙፍ ዓለማት ለምን ተባሉ ሊከስረቲ አደዲህን ቁጥራቸው ስለሚበዛ ማለት ነው ምድርን ጫና ፈጥረውባታል እንደማለት ነው ምድር ይከብዳታል ማለት ሳይሆን ማለት ነው ተቀለይን ይባላሉ ሁለት ግዙፍ ዓለማት ግዙፍ ማለት ምን ማለት ነው በጣም በቁጥር ብዛት ያላቸው ለማዝን ተፈልገው ተባባና ግልጽ ነው

እና ያው የጀሃነም አገዶ መሆን ብቻ ነው። ሌላ ስልክ የለውም። እናም ሌላ ደግሞ አልየውማ አክመልቱ ለኩም ዛሬ ሞላሁላችሁ እንደሚችል አንቀጽ አይሁዶች አንብባዋት በጣም ተገርመው

አረፋ ላይ ነቢ ለሰላቱ ወሰላም ኹጥባ እያደረጉ ነው የወረደችው እናውቃለን። ያ የዓረፋ ቀን ደግሞ በዓል ነው ለእኛ ሁል ጊዜ። ጁሙዓም ቀን የወረደችው፣ እሱም ደግሞ በዓመት በዓመት በዓላችን ነው። ጁሙዓም ያው ጁሙዓ ነው ተቀበናለን። ስለዚህ ምንድናት ማለት ነው? ሁልጊዜ ዒዱ ጋብራ ትከበናለች። ስለዚህ እኛም ክብር ጊዜ ክብር በአጋጣሚ ተሰጥቶታል ማለት ያው አንቀጿ ምን ያክል አይሁዶች እንኳ ስርስራ እንዲገባቸው ውስጣቸው ማለት ነው። ስለዚህ ዲኑ ምሉ ነው። ዲኑ ምሉ ከሆነ ከዚህ በኋላ ይህቺ አስተዋጽኦ ታደርጋለች ለዲኑ ተጨመር። ያም ተለጣፊ ሲያመጣ ይሄኛውም ተለጣፊ ሲያመጣ የተፈጠረ ጭንቅላቱ በጣም የመጠቀ ነው፣ አስተሳሰቡ የናረ ነው የተባለ ጤል በመጣ ቁጥር ምን ያደርጋሉ? የተወሰነ ነጥብ እየጨምረ ይሄዳል። ቢዳ ማለት ነው። ቢዳ ጨምረ ጭ ለዜና መጣ እናአንዱ ለቀፈ መጡ። ከዛ እሷን ምንም ያደርጉ እሱንም የሚያጅቡ እሱ ለሱ ኪታብ ተጻፈለታ ታለ መውደድ መጨመር አለበት ተብሎ ማለት ነው። ነብዩ አለይሂ ሰላቱ ወሰላም የማያውቁት ሱሓባ የማያውቀው አይማዎቻችን ታክሪ የማያውቁት ነገር አምጥተው ለጠፉት አስገቡት። ይግባ ምን ችግር አለው? ነብዩን ብናስታውስ እንብናሳው ነብዩን የምናስታውሰው እኛ ባመጠብቀን ነው። እንደ ሁልጊዜ ግዜ ነብዩን እናስታውሳለን። በሶላታችንም በዚክራችንም በቂራአታችንም በቃ እናስታውሳለን። ነቢ ነብዩ አለይሂ ሰላም ተባበራ ስለዚህ የኸይር ቢሆን ኖሮ ለሰበቀና ኢለ ሓባ ቢዮች ይቀድሙን ነበረ። ሁለተኛ አልዮውማ አክመልቱ ለኩም ብሎ አላህ ድምድም አድርጓል። የነቢያ አለይሂ ሰላቱ ሰላም ያየሞላጅን ደግሞ በጽሑፍ ደርሶናል። እሱ ብቻ ነው የምንፈልገው፣ አለቀ። ጥሩ ቢሆን ኖሮ ያ ጀግና ጀግና ሶሓባ እና ጀግና ጀግና ታሪቅ እያሳልፋታል። እንደ ትንሽ አን የምታስገኝ ነገር አልቀራቸውም እኮ ሁሉንም ሰርተዋል። ኸይር ቢሆንም ኖሮ ነቢ ዓለይሂ ሰላቱ ሰላም የሚደበቅባቸው ብዙ የሚያደርጋቸው ነገር የለም፣ ይናገሩት ነበር። ለምን ሽንትኔት አገባብ አስተምረዋል። ነቢ ዓለይሂ ሰላቱ ሰላም እንኳን ዲንን እንኳን ይህንን መውለድ ኸይር ቢሆን ኖሮ ማለት ነው። ይህ ግልጽ ነው። ለዚህ የተለያየ ነገር እያመጣሉ መውለድ ብቻ አይደለም። ድሮ በነቢ ዓለይሂ ሰላቱ ሰላም መውለድ ነበር አ ከላፉ ድሮ እኮ በነብዩ ነበር። አሁን የነመር መውልድ አለ የሸህዬ መውልድ አለ የጀማ ኦዳ መውልድ አለ የገታ መውልድ አለ ያልከሶ የቃጥባሪ አለ የዳንዬ የአማናን ቢያ አለ የሾንክ ቢያ አለ የሸህይ አለ እንዲሁም ደግሞ የማን አለ የነመር ሲያ አለ። ብሎም ይሄ ሀገራችን ውስጥ ያሉት ናቸው። እነዚህ አገር እኛ ክልሉት ኢትዮጵያዊ የሆኑት ናቸው። በአለም አቀፍ ደረጃ ደግሞ እነ አህመድ ድሱቅ እነ አብዱል ቃድር ጄላኒ እነ ሁሰይን እነ ሐሰን እያሉ በለው ይቀጥል ነው ግጥ ዓለም ላይ ብንመለከት ማለት ነው። ይሄ ሁሉ የነዝሩ ልጅ ሁሉ አለ። አሁን አሁን ደግሞ እንደውም ከዛ አለፈና ደግሞ የምንመጣ የንጉስ ልደት መጣ የልጅ ልደት መጣ ብሎ ራስ ልደትን ማክበር ደረጃ ማለት ነው። ፈጥተ ደረጃ ተደረሰ። ነገ ደግሞ የማን ልደት እንደሚከበር እንዴ? እዚህ ደግሞ ታመጡ ዝግር ክርክር ክርክር ከና ያደረጉት እንዳለ። ጾም ውስጥ የረጀብ ጾም አለ የረጀብ ጾም አለ። እንደገና ደግሞ የሶፈር ላይ የሚያደርጉት ነገር አለ አዋልጅ የሚባል አለ። የጨመሩት ነገር ብዛቱ ዲን ውስጥ የተጨመረ እንዛዝላ ይህን ሁሉ እንዛዝላ ሲጨምሩ ኸይር ፈልገን ነው ነው የሚሉት ኸይር የፈለገ ሁሉ ታዲያ ጊቶታል እንዴ ኸይር ማለት ነቢ ዐለይሂ ሰላቱ ወሰላም ያስተማሩት ሶሓብሉ ግድኛ ያስተላለፉት እንጂ ሰዎች ፈልስፎ የጨመሩት አይደለም አያችሁ እምነታቸው እንዴት እንደሚቀየር መስዋራዎች እምነታቸው የተበላሸው አይሁዶች እምነታቸው የተበላሸው በምንድን ነው በሪዳ ነው ሲያመጣ እንዱ ሲለጥፍ ሲቀበሉት፣ ሲያመጣ ሌላው ሲለጥፍ ሲቀበሉት፣ ኦሪጂናሉ ጠፋ። ኋላ ላይ የተፈጠረው ነገር ቦታውን ተቆጣጠረው። እንደዚህ እኮ ነው። አሁን ብትመለከቱ ሶራት አይተግድም፣ ጾሙም ላይ ደካማ ነው። ነገር ግን ምን ያደርጋል? መውሊድ ያደርጋል። ይውዋ ሶላት ስገድ አይሉትም። መውሊዱን እንጀራውን በልተውበት ይሄዳል። አዝመራው እንትን በልተውበት፣ ምግቡን በልተውበት ሶላት እንኳ ስገድ አይሉትም። ዲኑን አያውቅም። የሚያውቀው አዲስ መጤ መጤው ነገር ነው። የትን ነው ማዶ ለማዶ አይገናኝም ከዲኑ ጋር ተቆጣራል

ስለ በራሪ እንኳንም እያልሰውም የቀልቦ ጀነሐሄትሰማ በሰማይ ላይ ክንፉን የሚያራግብ የሚያወዛውዝ አሞራ እንኳን ነ ለ ሰላም አልቀራቸውም፣ እውቀት ቢነግሩን እንጂ የቀረ ነገር የለም። ሁሉንም አስረድተዋል። ሙሉ ነው። ዲኑ ወቃለ ረጂሩ ሚና ሙሽሪ ከነ ሰልማነል ፋሪሲ፣ ለሰልማነል ፋሪሲ እንደውም አንድ ሙሽሪ መጣና እንደ ያሉ ይገርማል እኮ የናንተ ነገር አለው። ሰልማነል ፋሪሲ እንዴት አለመኩም ነብዩኩም ሐተ ለኸራአ እንደው ነብያችሁ እኮ ሽንት ቤት አገባብ ሳይቀርኩ አስተምሯቸው አልገሉ አለው።

በፋንድያም እንዳንጠቀም ከልክሎናል። ከልክሎና አው አዙሜ በአጥንትም እንዳናዳርቅ ከልክሎናል። ተቀበና እዮ ብናደርገው አንደኛ ያጠራም፣ ሁለተኛ የወንድሞቻችን ምግብ ነው። ጅኖች ይሞላላቸዋል ከሱ የሚጠቀሙ እንዲሁም የእንስሶቻችን ፋንድያ ደግሞ ለእንስሶቻቸው ቀለብ ነው። ስለዚህ አናቆሻሽባቸውም። ወይም ደግሞ ሪክስ ነው፣ መጥፎ ነው ቆሻሻል። የምን ከሆነ ማለት ነው የነጃፋ እንትን ከሆነ ያያ የበቅሎ ምናምን ይመስል ማለት ነው።

ነቢ ዓለይሂ ሰላቱ ሰላም ያዘዙት ሁሉ ለኡማ ጥቅም አለው፣ ለሕይወቷም ለዛኛውም ዓለም ፊማዓዲሃ ወማዓሽሃ ለዱንያም ሕይወቷ ለዛኛውም ዓለም ሕይወቷም ወኩሉ ማ ነሃ ዓንሁ ፈሁወ ሸሩን ልልኡማ፣ ነቢዩ የከለከሉት ሁሉ ጎጅ ነው። ፊመዓሽሃ ወመዓዲሃ ለዛኛውም ለዚህኛውም ዓለም ጎጅ ጎጅ ምኑ የከለከሉት ተባባለ አይደል። ነገር ግን ወማጃሉ ባዱና ተወደእህ ምን በቂም ተጣመ አንዳንድ ግን ይልና ያለባቸው ሰዎች እንደው ነገሩ ሁሉ ጥብብ ባለሳ ለሽዳም ሐራም ሆነ፣ ከሴትም መቀላቀል ሐራም ሆነ፣ እንደዚህ ማድረግም ሐራም ሆነ፣ መጨፈርም ሐራም ሆነ፣ መጠጣትም ሐራም ሆነ፣ ሐራም፣ ሐራም፣ ሐራም፣ ሐራም። ታዲያ ሐላሉ የቱ ነው? የት እንግባው? ይላሉ። ይህ ሁሉ ግን ነብይ አለይሂ ሰላም ሐላል ብዙ ነገር እኮ አለ፣ ብዙ ነገር አለ። ነገር ግን ሸይጣንም አሯሩጦ ነፍስያም አሯሩጦ ወጣትነትም አሯሩጦ፣ ይቺን ካላደረካት በስተቀር እንጂ ይሄንኛው ጥሩ አይደለም ለአንተ ይልና ይሄን ነው አጅ ያሳየዋል። ጭንቅን ከጠብብ ይለዋል። ነሽዳ ተውበት ነው፣ ሙዚቃ ተውኩ ደግሞ የት ምግባው ነው የሚለው ቁርአን ቢያዳምጥሳ፣ ዳዕዋ ቢያዳምጥሳ፣ ኪታብ፣ የተቀሩ ኪታቦችን ሪከርድ ቢያዳምጥሳ፣ ወደ ዛ ይመጣል። እናንተ ሙዚቃንም ከለከላችሁ፣ እሺ ብለን እስላማዊ ይታደም ነሽዳ እንዲ ስንቅ ንቃለንኩ ብ ባለብን ይላሉ። ይሄ ሁሉ ከጀህል የመጣና ከማዕይምነት የመጣ እንዲሁም ደግሞ ውስጣቸው በሽታ ስለለቀለ ነው። ወና ኢነማ ዛሊከ የእውቀት የውስጥ አይናቸው ብልሽት ስላለበት ነው። ወቅለፊ ብር ብር ማጣታቸው ነው። ይሄ ሁሉ ዲን ዲናቸው ስለደከመ ነው። መላክተኛው ከልክለዋል

በእናንተ ላይ በሃይማኖት ችግርን አላደረገም። ገር ነው ዲኑ። ወቃለ ተዓላ ማ ዩሪዱላሁ ሊየጅዐለ ዐለይኩም ሚን ሐረጅ። አላህ ስብሀነሁ ወተዓላ ፍላጎቱ አይደለም። ለጀዐለ ዐለይኩም በእናንተ ላይ ችግር ሊያደርግባችሁ ይሄ የእሱ ፍላጎት አይደለም። ስለዚህ ዲኑ ምሉቅ ነው። የተከለከልነው ነገር ሁሉ እኛን የሚጎዳ ነው። የሚጠቅመን ነገር ሁሉ ደግሞ መላክተኛውን ነግረውናል። አላህ ስብሀነሁ ወተዓላ በቁርአንም በመላክተኛው አማካኝነት አስረድቶል።

ነቢዩ ዓለይሂ ሰላቱ ወሰላም ፍራሽ ላይ አልተኙም። መኪና አልያዙም። ሞባይል አልያዙም። ጤፍ እንጀራ አልበሉም። ምን እነዚህ የመሳሰሉ ቢድዓ ናቸው። ይሄ ከዱኒያ ጋር የተያያዘና ከዲን ጋር የተያዘ ነገር በጣም ልዩነት አለው። ግንኙነት ይ ናቸው ይህን የል ጭራሽ ሞከራ ሰዋ እነዚም ብሎ ብታ የሚለቁበትም ደግሞ ሞባይል ነቢዩ ሞባይል ይዘዋል፣ አንተ ሞባይል ይዘሀል፣ ነቢዩ መኪና ጋልበዋል፣ አንተ ጋልበሀል ይላል። ይህም ጥያቄ የሚያነሳው ጭራሽ ቅራአት ለው ራት ላይ የለለሰው ለምን ሞባይል ሆነ ነገር ነው። ዱንያ ላይ ደግሞ ዓለም ገና የማታውቁት ብዙ ነገር ይፈጠራል ብሏል ነቢ ዐለይሂ ወሰላም። ሐራም ብቻ አትስሩ እንጂ እናንተ ስለ ዱንያችሁ ታውቃላችሁ ብለዋል ነቢ ዐለይሂ ወሰላም። የተለያየ ነገር እንደሚፈጠርም አላህ ሱብሐነ ወተዓላ ም በተዘዋዋሪ ለማገዝም እንዲሁም ደግሞ የሰው ልጆችንም ለማገዝ አላህ ሱብሐነ ወተዓላ ይፈጠራል ገና ወደ ነገር ግን ቢዳአ ማለት ፈጠራ ማለት ከዲንጋ የተያያዘው ነው። ክልክል የምንለው ከዲንጋ ምክንያቱም ዲን የሚባል ነገር መለኮታዊ ትዕዛዝ ነው። ከአላህ ስብሃነወተዓላ ብቻ ተደንግጎ የሚመጣ ነው። ለዚህ ማ ይጠቅማል ብሎ አላህ ስብሃነወተዓላ የሚያውጀው የሆነ የወሕይ አዋጅ ነው። ከወሕይ አዋጅ ጋር የተያያዘውን ብቻ ነው የምንመለከተው። ዲንጋ የተያዘ ከዲን ውጭ ያለውን ነገር ቢድአ የሚባለው ውስጥ አናመጣውም ማለት ነው። የቱ ከተወገዘው ቢዳ? ቢዳ ግን ቢዳ ነው። ምን ቢዳ ነው? ሞባይል ቢዳ ነው? አዎ፣ ይሄ ግን ቢዳ ተልጎ ነው ነው የፈጠራ ውጤት ነው። ፈጠራ ነው፣ ግን የዱንያ ፈጠራ። ዲናዊ ፈጠራ የትኛው ነው? አኪ ዱንያዊ ፈጠራ ሐራም አትስራበት እንጂ ችግር የለም። ዲናዊ ከሆነ ግን ፈጠራ ነገር ከየት አመጣኸው? ይህ ጥሩ የኖሮ መላክተኛ ያስተምሩ ነበር እንላለን። ዲናዊ